ገኔና ባለቤቷ እንግዲህ ዛሬ በምታዩት ደስ በሚል ተሞሽረዋል ማለት ነው። በመጀመሪያ ሰላም ጤና ይስጥልኝ ውድና የተከበራችሁ የጌጤነሽ ቻናል ቤተሰቦች፣ እንዴት ናችሁ? ደህናችሁ? ወይኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ለዚህ ቻናል አዲስ የሆናችሁን ላይክ ሰብስክራብ እያደረጋችሁ ሀበረታቱ ማለት ነው። ገኔ ከባለቤቷ ጋ ከልጆቿ ጋር በጣም ደስ የሚል እውነት ለመናገር በአስራ አራት አመታቸው ከተለያዩ ይህን ሁሉ አመት ተለያይተው ኑረው ብዙ ነገሮችን አሳልፈው ከዚህ ደረጃ ለደረሱ በጣም እኔ እንጃ ደስ ብሎኛል ማለት ነው እና በጣም መልካም ጋብቻ የሰላም የፍቅር የአንድነት የመተሳሰብ ያድርግላቸው ብዬ ምኞት ነው ማለት ነው። ይች ልጅ ነው ፋንዝግልኝ ይቅርታ፣ የሰው ድምጽ እየገባ በመጀመሪያ ግን በጣም ይቅርታ አድርጉልኝ እና መልካም ዓመት በዓል የሰላም የፍቅር የአንድነት ያድርግልና ያው ጃዘቤት ስለወጣሁኝ ትንሽ እዚህ ረበሽ ያደርጋል ማለት ነው እና በዚህ ላይ አጋጣሚ ቪዲዮውን ሳይ በቲክቶክም ሆነ በዩቲዩብ ላይም ሳይው የነሱን ቪዲዮ በጣም ደስ ሰላለኝ። እውነት ለመናገር በጣም ብዙ ሰዎች በተመለሱ ባንድ በሆኑ እያሉ በጣም ይጓጉላቸው። ያው ተስፋ አላደረግንም ነበረ ይመለሳሉ ባንድ ይሆናሉ ብለን ማለት ነው እና በጣም የምንወዳቸው በጣም የምናከብራቸው አርቲስቶች ናቸው ማለት ነው። እና ለዚህ ላበቃቸው ለልጆቻቸው ላበቃቸው እውነት በጣም ነው ደስ ያለ። ምክንያቱም በእርጅና እንግዲህ ማለት ልጁን አሳድጎ ልጁን ድሮ ቤተክርስቲያን መልክሶ መኖሩ ነው ብዬ መልካም ነው ብዬ አስባለሁኝ። እና እንኳንም ታረቃችሁ፣ እንኳንም አብሯችሁ ሆናችሁ ብዬ ምኞቴን ለመግለጽ ነው የመጣሁት ማለት ነው። እግዚአብሔር በአንድ ያደርጋቸው ማለት ነው። በነሱ ፊዶ በነሱ በቃ ሰርግ ያልተደሰተ ሰው የለም ብዬ አላስብም ማለት ነው። ሁሉም ነው የተደሰተው ማለት ነው። እንግዲህ ከዚህ ላይ ደግሞ ያሳለፉትን የተመረቁበትን ቀለበት ሲያስርላት የመጀመሪያውን የማስታወሻዎችን ነገሮችን ፊዶዎችን አይተናል ማለት ነው። እኔ እንጃ እውነት እግዚአብሔርን በጣም ነው ደስ ያለኝ። እግዚአብሔር ይመስገን ለሁሉም ነገር። ፍቅር ካለው ሁሉም ነገር ይስተካከላል ማለት ነው። አብዛኛው ደግሞ ወልደው ከብደው ከአንድ ሲሆኑ ምንም አይነት የማይጣረቁበት በአንድ የማይሆኑበት ነገር ምንም አይነት ምክንያት የለም ብዬ ነው የማስበው እና ገንዬ መልካም ጋብቻ ይሆንልሽ ይሆንላችሁ ለባለቤትሽም ማለት ነው። እንግዲህ ሰላማችሁ ብዝዝት ይበልኝ። በአዲስ ቪዲዮ ውስጥ የምንገናኝ። በጣም ነው የምወዳችሁ። በጣም ነው የማከብራ